ባለስልጣኑ አብይ እርምጃ እንዲወስዱ ጠየቁ። ባለስልጣኑ የህወሓት ርዝራዥ ባሏቸው የጦር መኮንኖችና ባለስልጣናት ላይ ማዕከላዊ መንግስት እርምጃ ይውሰድ ያሉ ሲሆን የክህደት ወንጀል እንዲፈጸም አትፍቀዱ ሲሉ ምክረ ሀሳብ ለግሰዋል። በመቀሌና አራት ኪሎ መሃል ውጥረት በሰፈነበት እንዲሁም የቃላትን ካሰላንቲያው በደራበት በዚህ ወቅት ባለስልጣኑ ያቀረቡት ምክረ ሀሳብ ሁለቱን አካላት ዳግም ወደ ግጭት እንዳይዘፍቃቸው ተፈርቷል። ሕወሓት የኮማንዶ ትርኢት በማሳየትና ፕሪቶሪያን በመቃወም ተጠምደዋል። ይህ በእንዲህ እንዳለ በአዲስ አበባ በትግራይ ተወላጆች ላይ ያነጣጠረ እስር እየተፈጸመ እንደሆነ የሰብአዊ መብት ተቋሙ አሳውቋል። በዝርዝር እናስደምጣቸዋለን። ፕሬዚዳንት ኢሳያስ አምረረዋል። ከሳምንታት በፊት ጄኔራሉ ኤርትራ ላይ የዛቱ ቢሆንም ፕሬዚዳንት ወዲ አፎም ግን ወደ ኋላ የለም ብለዋል። ዛሬ ቢቢሲ ባወጣው ዘገባ አምሳ ሺህ የሚሆን የኤርትራ ጦር ክተት ተብሎ ወደ ጦርነቱ ቀጠና መግባቱን ዘግቧል። ይህም በቀጠናው ያለውን ጦርነት ለማስቀመጥ እንዳያባብሰው እጅጉን ተሰግቷል። እንመለስበታለን። የኢራንን ዘመቻ ያለ ድል ባጭር የቋጨችው እስራኤል ሰይፏን ያለ ርህራሄ ፍልስጤማውያን ላይ ማሳረፏን ቀጥላበታለች። ከሰሞኑም በታዋቂው የጋዛ ባህር ዳርቻ ካፊ በፈጸመችው ጥቃት ቢያንስ ሀያ ፍልስጤማውያን ተገድለዋል። ጥቃቱ ባደረሰው ፍንዳታ በተፈጠረ ጥልቅ ጉድጓድ የገቡ ኗሪዎችን ህይወት ለምታደግ የነፍስ አድን ሰራተኞች መሰማራታቸውም ታውቋል። እናስደምጣቸዋለን። ባለፈው አረብ የመኪና አደጋ ስለደረሰባቸው ከፍተኛ የፌዴራል ባለስልጣን ጉዳይ የተሰማውን መረጃም እነግራችኋለን። ጤና ይስጥልን ውዴ አንድ አፍታ ሚዲያ ቤተሰቦች ሰላምታችን በያላችሁበት የዓለም ዳርቻ የርሳችሁ ከአንድ አፍታ ለሆኑ መደመጥ አለባቸው ያናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ሁለት ቤት ለገዛ አንድ ቤት በነፃ ይህ እድል እንዳያመልጦ 40% በሶስት ዓመት ከፍለው 60% ደግሞ ቤቱን እየኖሩበት እስከ 20 ዓመት ድረስ በባንክ ቀስ ብለው የሚከፍሉበት እድል ያመቻቸው DMC Real Estate ቀድሞ ለሚመጡ 20 ዕድለኞች እስከ 30% የሚደርስ ልዩ ቅናሽ አዘጋጅቷል በ8% ቅድመ ክፍያ ብቻ ማለትም ከ488000 ብር ጀምሮ በመክፈል ከባለ አንድ እስከ ባለ አራት መኝታ ቤቶችን በሚፈልጉት የካሪያ አማራጭ ማግኘት ይችላሉ ውስን ቤቶች ብቻ ስለቀሩን ፈጥነው ከታች ባለው ስልክ

ባለስልጣኑ ዐብይ እርምጃ እንዲወስዱ ጠየቁ። ባለስልጣኑ የህወት ርዝራዥ ባሏቸው የጦር መኮንኖችና ባለስልጣናት ላይ ማዕከላዊ መንግስት እርምጃ ይውሰድ ያሉ ሲሆን የክህደት ወንጀል እንዲፈጸም አትፍቀዱ ሲሉ ምክረ ሀሳብ ለግሰዋል። በመቀሌና አራት ኪሎ መሃል ውጥረት በሰፈነበት እንዲሁም የቃላትን ካሰላንቲያው በደራበት በዚህ ወቅት ባለስልጣኑ ያቀረቡት ምክረ ሀሳብ ሁለቱን አካላት ዳግሞ ወደ ግጭት እንዳይዘፍቃቸው ተፈርቷል። ህዋት የኮማንዶ ትርኢት በማሳየትና ፕሪቶሪያን በመቃወም ተጠምዷል። ይህ በእንዲህ እንዳለ በአዲስ አበባ በትግራይ ተወላጆች ላይ ያነጣጠረ ስር እየተፈጸመ እንደሆነ የሰብዓዊ መብት ተቋሙ አሳውቋል። የፕሪትሮ ስምምነት ፈርሷል ሲል ደጋግሞ እየከሰሰ ያለው ህዋት ባለፈው እሁድ የኮማንዶ ትርኢት ማሳየቱ ይታወቃል። ከሻቢያ ጋር ያለውን ግንኙነትም እየገፋበት ነው። የህዋት የጦር መኮንኖች እንዲሁም አመራሮች ነጋ ጠባ ማዕከላዊ መንግስቱን አምረራው በመቃወም ተጠምደዋል። በአንጻሩ የፌዴራል መንግስቱ በኩል ህዋትን በጸብጫሪነት እየከሰሰና የትር ሪክት መደላድል በማንጠፍ ስራ ላይ እየተጠመደ ይመስላል። በመቀሌና በአዲስ አበባ መሃል በእንዲህ መልኩ በቀጠለው ውጥረት ታዲያ አንድ ለአራት ኪሎ ቅርብ የሆኑ ሽመኛ ማዕከላዊ መንግስቱ በትግራይ የሕወሓት አመራሮች ላይ እርምጃ እንዲወስድ ጠይቀዋል። ይህም ጥያቄ ያቀረቡት አምባሳደር ሱሌይማን ደደፉ ናቸው። አምባሳደሩ በኤክስ ገጻቸው ባሰራጩት አጭር ጽሑፍ ትግራይ በአሁኑ ጊዜ በሕገወጥ የሽፍቶች አገዛዝ ስር ወድቃለች፣ ሲሉ ተችተዋል። ትግራይን የራስን ዕድል በራስ በመወሰን ሽፋን ኢትዮጵያ ገንጥለው ለታሪካዊ ጠላቶቻችን ገጸ በረከት ለማቅረብ ከፍተኛ ዝግጅት ላይ ናቸው፣ የሚሉት አምባሳደሩ ዝግጅቱ ጦርነትንም የሚጨምር በመሆኑ ሰፋፊ ወታደራዊ እንቅስቃሴዎች እየተደረጉ ናቸው ብለዋል። በእንዲህ እንዳለ በአዲስ አበባ በትግራይ ተወላጆች ላይ ያነጣጠረ ስር እየተፈጸመ እንደሆነ የሰብአዊ መብት ተቋሙ አሳውቋል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘው ተቆርቋሪ ድርጅት በአዲስ አበባ በተለይም በኮተቤ ፈረንሳይና ውሰን አካባቢዎች በትግራይ ተወላጅ ወጣቶች ላይ ያነጣጠረ የዘፈቀደ እስር እየተካሄደ ነው ብሏል። ሰሞነኛው እስር ወደ ከተማዋ በቅርቡ በመጡ የትግራይ ወጣቶች ላይ ብቻ ያነጣጠረ አይደለም ብሏል። በአዲስ አበባ ከተማ ቋሚ ኗሪ የሆኑ የትግራይ ተወላጆች ወጣቶችም እየታሰሩ መሆኑን ቅድሚያ ለሰብዓዊ መብቶች አረጋግጫለሁ ብሏል። ወጣት ልጆቻቸው ከያሉበት ተይዘው የታሰሩባቸው ወላጆች በሁኔታው መደናገጣቸውን ድርጅቱ በመግለጫው አስታውቋል። የታሳሪዎች ቤተሰቦች ላቀረቡት ጥያቄ ከላይ የመጣ ትዕዛዝ ነው የሚል ምላሽ ከፖሊስ እንደተሰጣቸው መናገራቸውንም ድርጅቱ ጠቅሷል። ከፖሊስ ጣቢያ ታስሮ የወጣ አንድ የዓይን እማኝ በታሰረበት ቦታ ከመቶ በላይ ታሳሪ የትግራይ ተወላጆች እንደነበሩ ለድርጅቱ መናገሩም ተገልጿል። ድርጅቱ እስሩ የሀገሪቱን ሕጎችና ዓለም አቀፍ ሕጎችን እንደሚጥስ በመግለጽም ታሳሪዎች እንዲፈቱና በወንጀል የሚያስጠረጥራቸው ጉዳይ ካለም በሕጉ መሰረት ለፍርድ እንዲቀርቡ ጠይቋል። ከሰሞኑ የትግራይ አክቲቪስቶች ወጣቶች በአዲስ አበባ ከተማ እየታሰሩ መሆኑን በማኅበራዊ ሚዲያ በስፋት ሲገልጹ ነበር። የትግራይ ወጣቶች ተለይተው እየታሰሩ ነው የተባለበት የበላይ ትእዛዝ የተባለው ምክንያት ከምን የመነጨ እንደሆነ በውል አልታወቀም። ይሁን እንጂ በህዋትና በፌዴራል መንግስቱ መካከል የግንኙነት መሻከር መፈጠሩን ተከትሎ የጦርነት መቀስቀስ ስጋቶች እየታዩ ነው። ህጋዊ ሰውነቱን አጥቶ እንደ ከዚህ ቀደሙ መቀሌ የመሸገው ህዋት ከኤርትራ ጋር አብሮ በዚህ ክረምት ጦርነት ለመክፈት እየተዘጋጀ ነው የሚል ክስ በኢትዮጵያ መንግስት በኩል ቀርቧል። ፕሬዚዳንት ኢሳይያስ አምርረዋል። ሳምንታት በፊት ጀኔራሉ ኤርትራ ላይ የዛቱ ቢሆንም ፕሬዚዳንት ወዲያፎም ግን ወደ ኋላ የለም ብለዋል። ዛሬ ቢቢሲ ባወጣው ዘገባ አምሳ ሺህ የሚሆኑ የኤርትራ ጦር ክተት ተብሎ ወደ ጦርነቱ ቀጠና መግባቱን ዘግቧል። ይህም በቀጠናው ያለውን ጦርነት እንዳያባብሰው እጅጉን ተሰግቷል። ፕሬዚዳንት ኢሳያስ አፈወርቂ የወዳጃቸው የሱዳን ወታደራዊ መንግስት መሪ ጀኔራል አልቡርሃን አምሳ ሺህ ጦር አሰልጥነው ለውጊያ ማሰማራታቸው ታውቋል። አልቡርሃን ተቀናቃኛቸውን ፈጥኖ ደራሽ ኃይሉን ለማሸነፍ ከኤርትራ በተጨማሪ ግዙፍ ወታደራዊ አቅም ካላቸው ከግብጽ ኢራን፣ ሩሲያና ቱርክ ካሉ አገራት ድጋፍ አግኝተዋል ተብሏል። ኤርትራ ለሱዳን ጦር የምታደርገው ድጋፍ በዋናነት በተዋጊ ስልጠና ላይ የተመሰረተ መሆኑ የተሰማ ሲሆን እስካሁን 50 ሺህ ጦር ማሰልጠኗን ሱዳኒ የተሰኘው የሀገሪቱ ጋዜጣ ዘግቧል። ኤርትራ የያል ብርሃንን ጦር ከቅርብ ጊዜ ወዲህ በካርቱምና በሌሎችም የሀገሪቱ ክፍሎች ባስመዘገበው ድል ከፍተኛ ተሳትፎ ማድረጓን ዘገባው አመላክቷል። የኤርትራ ድጋፍ ከሱዳን ጦር ጋር የሚዋጋቸውን የጀኔራል ሐምዳል ዳገሎ ፈጥኖ ራሻይል ሚዛን ማዛባቱ ተገልጿል። ያልቡርሃንን ጦር የሚደግፉ ታጣቂ ኃይሎችን በማሰማራት የምትታማው ኤርትራ ከቅርብ ጊዜ ወዲህ ለአንዳንድ የሱዳን ታጣቂ ቡድኖች የጦር መሳሪያ አቅራቢ ይሆናለች ተብሏል። በየጊዜው ወደ አስመራ የሚመላለሱ የሱዳን ጦር ሰዎች የተደረገላቸውን ድጋፍ በደፍነው በመግለጽ ፕሬዚዳንት ኢሳያስ አፈወርቂን ሲያመሰግኑ ይደመጣሉ። እንደ ዘገባው ከሆነ አልቡርሃን ከኤርትራ በተጨማሪም ከዋና አጋራቸው ግብፅ ከተዋጊ ስልጠና እስከ ጦር መሳሪያ ድጋፍ እያገኙ ነው ተብሏል። ግብጽ የአልቡርሃን ጦር ቀዳሚ የወታደር ድጋፍ አቅራቢ ስትሆን አጋሮቿንም እያስተባበረች ነው ተብሏል። ኢራንና ሩሲያም በተመሳሳይ ለሱዳን ጦር ወታደራዊ ድጋፍ ማድረጋቸው የተዘገበ ሲሆን ኢራን ብዙ የጦር መሳሪያና ድሮኖችን ለአልቡርሃን ልካለች ተብሏል። ኢራን በኤርትራ በኩል ለሱዳን ጦር ድሮኖችን ጨምሮ የጦር መሳሪያ ድጋፍ እንደምታደርግም በጭምጭምታ ሲሰማ ነበር። ኢራን ለሱዳን ጦር ድጋፍ የምታቀርበው አልቡርሃን ካሸነፈ በሱዳን የባህር ዳርቻ የባህር ኃይል ጦር ሰፈር ለመገንባ ማግባት ነው ተብሏል። ይሁን እንጂ አልቡርሃንም ይሁን ቴህራን የባህር ኃይል ጦር ሰፈርን ጉዳይ ያልታሰበበት ነው በሚል በየፊናቸው አስተባብለውታል። ይህ በእንዲህ እንዳለ የሱዳንን የእርስ በርስ ጦርነት ለማስቆም ድርድር እንዲደረግ በመወትወት ላይ የምትገኘው ቱርክ የጦር መሳሪያ አቅራቢ ሆና ተገኝታለች። ቱርክ በአደባባይ ራሷን አስታራቂ አድርጋም በተሰየመም የነ ጀኔራል አልቡርሃንን ጦር በዘመናዊ ድሮን አቅራቢነት እየተሳተፈች መሆኑ ታውቋል። በጀኔራል አልቡርሃን የሚመራው የሱዳን ጦር ከሰሞኑ ካርቱም ላይ ላስመዘገበው ድል የቱርክ ቱቢቱ ድሮኖች ወሳኝ ሚና እንዳላቸው መዘገቡ ተመላክቷል። ቱርክ ከቅርብ ጊዜ ወዲህ ኢትዮጵያን ጨምሮ በአፍሪካ የእርስ በርስ ጦርነቶች የድሮን አቅራቢ ሆና ብቅ ብላለች። የሱዳን ጦር ዘመናዊ ተዋጊ ጀቶችን ጨምሮ ወታደራዊ ቁሳቁሶችን ከፑቲን አገር ሩሲያ መቀበሉን በዘገባው ተመላክቷል። የሱዳን ባለስልጣናት ከፈረንጆቹ 2004 ጀምሮ ብዙ ጊዜ ወደ ሞስኮ በማቅናት ግንኙነታቸውን በማጠናከር ወታደራዊ ድጋፍ እያገኙ ነው ተብሏል። ሩሲያል ቡርሃንን ለመደገፍ የወሰደችው እርምጃ በሱዳን ቀይ ባህር ዳርቻ የባህር ኃይል ጦር ሰፈር ለመገንባት መሆኑ ይሰማል። የአልቡርሃን ወታደራዊ አስተዳደር ባለስልጣናት የሞስኮ ወታደራዊ ድጋፍ የመነጫው የባህር ኃይል ጦር ሰፈር ለማቋቋም በተደረገ ስምምነት መሆኑን አምነዋል። የኢራንን ዘመቻ ያለ ድል ባጭር የቋጨችው እስራኤል ሰይፏን ያለ ርህራሄ ፍልስጤማውያን ላይ ማሳረፏን ቀጥላበታለች። ከሰሞኑ በታዋቂው የጋዛ ባህር ዳርቻ ካፊ በፈጸመችው ጥቃት ቢያንስ 20 ፍልስጤማውያን ተገድለዋል። ጥቃቱ ባደረሰው ፍንዳታ በተፈጠረ ጥልቅ ጉድጓድ የገቡ ነዋሪዎችን ሕይወት ለመታደግ የነፍስ አድን ሰራተኞች መሰማራታቸውም ታውቋል። እስራኤል በታዋቂው የጋዛ የባህር ዳርቻ ካፊ በፈጸመችው ጥቃት ቢያንስ 20 ፍልስጤማውያን መገደላቸውን የሕክምና ባለሙያዎችና የአይንማኞች ገልጸዋል። ካፊው በአብዛኛው በተማሪዎች ጋዜጠኞችና ተሟጋቾች የሚዘወተር ነው በባህር ዳርቻው አጠገብ ድንኳኖች ባሉበት አልባቃ ካፍቴሪያም በተፈጸመው ጥቃት የተገደሉ ቢያንስ ሀያ ፍልስጤማውያን አስክሬን ማውጣቱን በሐማስ የሚተዳደረው የጋዛ የሲቪል መከላከያ ቃል አቀባይ ለቢቢሲ ተናግረዋል። ከተገደሉት በተጨማሪ በርካታ ፍልስጤማውያን ቆስለዋል። ጥቃቱ ባደረሰው ፍንዳታ በተፈጠረ ጥልቅ ጉድጓድ የገቡ ነዋሪዎችን ሕይወት ለመታደግ የነፍስ አደን ሰራተኞች መሰማራታቸውንም አክለዋል። ከእስራኤል የጦር አውሮፕላን የተወነጨፈው ሚሳኤል አካባቢውን ሲመታ የሚያሳዩ ቪዲዮዎችን ተሟጋቾች በማህበራዊ ሚዲያዎች ላይ አጋርተዋል። ጥቃቱን ተከትሎ የወጡ ቪዲዮዎች አስክሬኖች በየስፍራው ተበታትነው ይታያሉ። በጋዛ የሜዲትራኒያን የባህር ዳርቻ ላይ የሚገኘው አልባ አቃ ካፍቴሪያ የኢንተርኔት አገልግሎትና መስሪያ ቦታ የሚሰጥ ሲሆን በጋዜጠኞች በተሟጋቾች እንዲሁም በኦንላይን ስራቸውን በሚሰሩ ታዋቂነትን እያተረፈ ነው። ከእስራኤል ጦር በኩል ጥቃቱን አስመልክቶ የተሰጠ አስተያየት የለም። የካፊው ጥቃት የተሰማው የእስራኤል ጦር በጋዛ ሰርጥ ላይ ተከታታይ የአየር ጥቃቶችን ፈጽሞ በመቶዎች የሚቆጠሩ ፍልስጤማውያንን መፈናቀላቸውን እማኞች ከተናገሩ በኋላ ነው። የነፍስ አድን ቡድኖች የአምስት ፍልስጤማውያን አስክሬኖችን ያወጡ ሲሆን በርካታ የተጎዱ ሰላማዊ ዜጎች በጋዛ ከተማ ወደሚገኘው አል አህል ሆስፒታል መወሰዳቸውን ከስፍራው የተገኘ መረጃ አመላክታል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተኩስ አቁም ስምምነት ላይ ለመድረስ የሚደረገውን ጥረት ላይ እንዲያተኩሩ ከፍተኛ ጫናዎች እየጨመሩ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኔታንያሁ ከሐማስ ጋር ለመደራደር በአሁኑ ወቅት እየሰሩ መሆናቸውን ቅዳሜ ዕለት በማኅበራዊ ሚዲያ ገጻቸው አስፍረዋል። ከዚያ ቀደም ብሎ አንድ የሐማስ ከፍተኛ ባለስልጣን አሸማጋዮች አዲስ የተኩስ አቁም ስምምነት ላይ እንዲደረስ ጥረታቸውን አጠናክረው መቀጠላቸውን ገልጸው፣ ነገር ግን ከእስራኤል ጋር የሚደረገው ድርድር ቁሟል ብለዋል። ለሁለት ወራት የቆየው የተኩስ አቁም ስምምነት እስራኤል በጋዛ ላይ አዲስ ጥቃት መጀመሯን ተከትሎ ፈርሷል። የተኩስ አቁም ስምምነቱ ሶስት ምዕራፎች እንዲኖሩት የታሰበ ቢሆንም የመጀመሪያውን ማለፍ አልቻለም። እስራኤል በተጨማሪም ወደ ጋዛ የሚደርሰውን የሰብዓዊ እርዳታ ሙሉ በሙሉ ዘግታ የነበረ ሲሆን በዓለም አቀፍ ደረጃ ማስጠንቀቂያዎች መሰጠቱን ተከትሎ ከ11 ሳምንት በኋላ በከፊል አላልታለች። መንግስት የሚኒስትሩን የመኪና አደጋ አረጋግጦ የጉዳት መጠኑን አስተባብሏል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ የመኪና አደጋ እንዳጋጠማቸው ሚኒስቴር መስሪያ ቤታቸው ባወጣው መግለጫ አረጋግጧል። ሚኒስትሩ የመኪና አደጋ ያጋጠማቸው በአዲስ አበባ ከተማ ካርል አደባባይ ላይ ከምሽቷን ሰዓት ገደማ ነው ተብሏል። ይሁን እንጂ ሚኒስትሩ የመኪና አደጋ ያጋጠማቸው ሰኔ 15 2017 ዓ.ም ከምሽቱ 7 ሰዓት ጠጥተው ሲያሽከረክሩ መሆኑን ቀደም ብሎ ተዘግቧል። ሚኒስትሩ የገጠማቸው የመኪና አደጋ ከባድ መሆኑን በኢትዮ ጠቢብ ሆስፒታል በጽኑ ሕክምና ክፍል ውስጥ ሕክምና እየተከታተሉ እንደሆነ መገለጹን አስተባብሏል። ሚኒስትሩ በኢትዮ ጠቢብ ሆስፒታል በጽኑ ህመማን ክፍል ሆነው ሕክምና እየተከታተሉ መሆኑንና በእጃቸው በእግራቸውና በደረት አጥንቶቻቸው ላይ ከባድ ጉዳት እንደደረሰባቸው ተዘግቧል። ሚኒስቴር መስሪያ ቤቱ የባለስልጣኑን የመኪና አደጋ አረጋግጦ ስለደረሰባቸው ጉዳትና የህክምና ሂደታቸው ማስተባበያ አውጥቷል። ሚኒስትሩ ያጋጠማቸውን የመኪና አደጋ ተከትሎ ህክምና ተደርጎላቸው ወደ ቤታቸው መግባታቸውን በማስተባበያ መግለጫው ላይ ተመላክቷል። ካሳሁን በሆስፒታል ህክምና አግኝተው በአሁኑ ወቅት በሙሉ ጤንነት ላይ ይገኛሉ ያለው ሚኒስቴሩ፣ በቅርቡ ወደ ስራቸው እንደሚመለሱ ጠቁሟል። ሚኒስቴሩ በመግለጫው ለርካሽ ፖለቲካዊ የተሳሳተና መሰረተ ቢስ መረጃ ተሰራጭቷል ብሏል።